ቅዱስ ያሬድ ከደረሳቸው ድርሰቶች አንዱ ቅዳሴ ነው ብለናል። ቅዳሴ ማለት የዘይቤ ትርጉሙን ብንመለከት ቀደሰ፣ ሰለሰ፣ አመሰገነ፣ አከበረ፣ ከፍ ከፍ አደረገ ከሚለው የግእዝ ቃል የወጣ ነው። ቅዳሴ ማለት ኃይል፣ ጽን፣ ክብር፣ ምስጋና፣ አምልኮ ማለት ነው። በተለይ አምልኮ የሚለው ቃል ቅዳሴን በትክክል ይገልጠዋል። አምልኮ ማለት መለከ፣ ገዛ፣ ተገዛ፣ አስገዛ ካለው ግስ የተገኘ ሲሆን ቅዳሴ የሰው ልጅ ለእግዚአብሔር በእውነትና በመንፈስ የሚገዛበት፣ እግዚአብሔር ከሰው ልጆች ጋር የሚገናኝበት ትክክለኛ መደበኛ ቋሚና ሕያው አምልኮት ነው እና ቅዳሴ ቤተ ክርስቲያን ተፈጥሯን የምታውቅበት፣ ተልኳን የምትረዳበት፣ መሰረቷን የምታረጋግጥበት፣ ከህይወቷ ከኢየሱስ ክርስቶስ ጋር የምታድግባት መለኮታዊ ስርዓት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምትገለገልባቸው ሰማያዊ ሀብቶች አንዱ ቅዳሴ ነው። ቅዱስ ያሬድ ቅዳሴን ደረሰ ስንል ገጸ ንባቡን ሳይሆን ዜማውን ማለታችን ነው። የገጸ ንባቡ ድርሰት የሌሎቹ ሊቃውንት ሆኖ ዜማው ግን ሙሉ በሙሉ የቅዱስ ያሬድ ነው። ይኸውም ትላንት እንዳየ ነው። እመቤታችን ቅድስት ድንግል ማርያም ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በደመና ጠቅሳ ቅዱስ ያሬድ በጊዜው ያስተምርበት ከነበረ ከአክሱም ከተማ ወደ ሰሜን አቅጣጫ ሁለት ኪሎ ሜትር ያህል ራቅ ብሎ ወደሚገኘው ማይክሬዋ ወይም ማይኪራ ተብላ ወደምትጠራው ስፍራ አምጥታ አገናኝታቸው አባ ሕርያቆስን ቅዳሴ ማርያምን አባ ኤፍሬምን ውዳሴ ማርያምን እየነገሩት እርሱ በዜማ ደርሶላቸዋል። ከዚያም አየይዞ ይዞ አስራ ሶስቱን ቅዳሴያት በዜማ ደርሶላቸዋል። በመቀጠልም ኪዳኑን፣ ሊጦኑን፣ መስተብቁውን ሁሉ በዜማ ደርሶታል። ዘይነግስ የተባለ የራሱ ድርሰትም አለው። የቅዳሴ ዜማውና ስርዓቱን ብንመለከት ቅዳሴ የክርስትናችን አምድ የቆመበት የድኅነታችን መሰረት የተተከለበት ቅዱስና ሕያው አምልኮት በመሆኑ ከሌሎቹ አገልግሎቶች በብዙ ርቀት ይለያል። ቅዳሴ ኃይል መለኮት ቅዳሴ ኃይል መለኮት የተዋህደው ቅዱስ ስጋውና ክቡር ደሙ የሚከብርበት እጅግ የተፈራና የተከበረ አምልኮት በመሆኑ ልባችን እንዳይባክን ሀሳባችን እንዳይከፈል መንፈሳችን እንዳይረብሽ ከፍተኛ ጥንቃቄ የሚደረግበት ልዩ አምልኮት ነው። ለዚህ ነው ዲያቆኑ በየመሃሉ ተንስኡ ለጸሎት ጸልዩ ላይለ ላይ ለይኩል ህሊና ክሙ በሰማይ የሃሉ ልብ ክሙ አይምሩ ሀበዘ ትቀውሙ እመቦ ነውረ ህሊና ዘቦ ይቅረብ ለጸሎት ተነሱ፣ ጸልዩ ህሊናችሁ በላይ ልባችሁ በሰማይ ይሁን የምትቆምበትን አስተውሉ። ነውር ያለበት ሰው ቢኖር አይቅረብ። በቤተ ክርስቲያን የሚስቅና የሚነጋገር አይኖር እያለ የማንቂያ መመሪያና የማስጠንቀቂያ የሚሰጠው ባሕረ ጥበባት ቅዱስ ያሬድ ዜማውን ሲደርስ ወይም መንፈስ ቅዱስ ሲያደርሰው፣ ለዚህ ለተፈራ ገናና ለሆነ ለተከበረ፣ አማራጭ ተለዋጭ ለሌለው አምልኮት የሚመጥን እጅግ ለተመስጦና ለአንቃይ ድወ ልቡና ለሰቂ ለህሊና የሚያግዝ አድርጎ ነው የደረሰው። ይህ ማለት ዜማው ከሌሎቹ ድርሰቶች የመመሰጥ አቅሙ ከፍ ያለ ነው። ቅዳሴ ይበልጥ ነገረ ሕማሙንና ነገረ ሞቱ የሚዘከርበት ስለሆነ ዜማው በዚያው ልክ የሚያሳዝን፣ የሚያስተግዝ፣ የሚያስለቅስና ልብን የሚነካ ነው። ቅዳሴ እንደ ማህሌት ወይም እንደ ሌሎቹ የመዝሙር አገልግሎት በተለያየ መሳሪያ ማለትም በከበሮ በጸናጽል፣ በበገና ወዘተ የማይታጀብበት ምክንያት ክቡር ከሆነ ከሰው አንደበት ብቻ የሚወጣ ዜማ መቅረቡ ስርዓቱም ሆነ አምልኮ በቃል ሊገለጥ በማይቻል መልኩ ገናናና የተከበረ ስለሆነ ነው። ስለዚህ ቅዳሴ ለአገልግሎቶቹ ሁሉ ምስክር፣ የጸሎቶቹ ሁሉ አድባር በመሆኑ በእነዚህ መሳሪያዎች አይታጀብም። ምክንያቱም የብሉይ ኪዳን አምልኮት ስለሰዎች የሚቀርበው ከሰው ውጭ የሆነ የእንስሳት መስዋዕት ነበር እና ይህ የእንስሳት መስዋዕት ሲቀርብ ደግሞ ብዙ ቁሳዊ ማጀቢያ ያስፈልገው ነበር። የአዲስ ኪዳን አምልኮ ግን መስዋዕት ሆኖ የሚቀርበው መለኮት የተዋህደው የሰው ስጋ ነው። ማለትም ፍጹም ሰው ፍጹም አምላክ የሆነ የክርስቶስ ስጋና ደም ነው እንጂ ሰውን የተካ የእንስሳት መስዋዕት አይደለም። ስለዚህ ሰው የሆነ ክርስቶስ የተሰዋው እኛን ተክቶ እኛን ወክሎ ስለኛ ብሎ የእኛን ስጋ ተዋህዶ ስለሆነ መስዋዕታችን ራሳችን ነን እንጂ እኛን የሚተካ ባይድ ነገር የለም። ስለዚህ ስለ እኛ የሚቀርበው መስዋዕቱ ሰው እንደሆነ ሁሉ መስዋዕቱን የሚያከብረው ጸሎቱም ቢሆን የሚቀርበው ከሰው በሚወጣው ጉሮሮ እንጂ የሰውን ጉሮሮ በሚተካ ሌላ የዋሽንት፣ የከበሮ በመሳሰሉ አይደለም። ምክንያቱም እግዚአብሔር የመሰንቆ የበገና የዋሽንት የጽናጽልና የመሰል ቁሳዊ መሳሪያዎች ድምፅ የሚመስጠው አምላክ አይደለም። እነዚህ ሁሉ አላፊያት፣ ምውታን፣ ግዑዛን በመሆናቸው ሕያው እግዚአብሔርን ለማመስገን የሚመጡን መሳሪያዎች አይደሉም። ሕያው እግዚአብሔር የሚመሰገኑ መደበኛ ሆነው በሕያውነት ሊያመልኩና ሊያመሰግኑ በተፈጠሩ በሕያዋን ሰዎችና በሕያዋን መላእክት አንደበት ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ተናግሯል። እንግዲህ ወንድሞች ሆይ ሰውነታችን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ብሎ በሮሜ መልእክቱ ምዕራፍ 12 ቁጥር 1 ላይ ያለው ሰውነታችንን የሚተካ የተከበረ መስዋዕት እንደሌለ ሲነግረን ነው። ስለዚህ በእውነተኛ አምልኮ ላይ ምንም አይነት ቁሳዊ መሳሪያ አያስፈልግንም ማለት ነው፣ በቅዳሴ ጊዜ ለማለት ነው። ለዚህ ነው እግዚአብሔር በቅዱስ ያሬድ በኩል ከምንም ቁሳዊ ማጀቢያ መሳሪያ ውጭ የሆነ ለዘላለማዊው ቁርባን ተመጣጣይ የሆነ ተሰምቶ የማይጠገብ ቀመራዊና ስልታዊ ዜማ የሰጠን። የቅዱስ ያሬድ ዜማ ከዜማ መሳጭነቱና ከአስደሳች የዜማ ስልቱ ጋር ለስርዓተ ቅዳሴ እድገትም ሆነ ውበት ከፍተኛ አስተዋጽኦ አበርክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓተ ቅዳሴ ከሌሎች አሀት አብያተ ክርስቲያናት ማለትም ከኮፕቲክ ግብፅ፣ ከማላንካራ ህንድ፣ ከአርመንያ፣ ከሶሪያ እጅግ የሚያስደንቅ የተለየ ቅርጽና ይዘት አለው። ለዚህ ዋና ምክንያት ደግሞ የቅዱስ ያሬድ የቴማ ድርሰትና የሱ ስጦታ ነው። ቅዱስ ያሬድ የቅዳሴ ዜማ ሲደርስ ለዜማውም ሆነ ለንባቡ ሕግና ስርዓት ደንብና ልኬት አበጅቶለታል። ካህኑ የሚያዜመውና ዲያቆኑ የሚያዜመው እንዲሁም ህዝቡ የሚያዜመው እያንዳንዳቸው የዜማ ቅንጣቶች በማጠራቸውና በመርዘማቸው ውስጥ የየራሳቸው አመክንዮ፣ ሃይማኖታዊ ፍልስፍናና መንፈሳዊ አንድምታ አላቸው። ስለዚህ ስራተ ቅዳሴን ከቅዱስ ያሬድ ዜማዎች ብንመለከተው መሳጭነቱ ወይም ተመስጧዊ አቅሙ በእጅጉ እንደሚቀንስ በግልጽ ይታወቃል። ስለዚህ ዜማው ያልተሸራረፈ ወጥ ወጥና በስርዓት የተገመደ በጎሮ የተመጠነ የዜማው ጥፋት በህግ የተወሰነ ከመሆኑም ባሻገር ሰማያውያንንም ሆነ ምድራውያንን እንዲመስት ተደርጎ በነፍስ በስጋ በመላይክትና በሰዎች መካከል ያለ ማዕከላዊ መንፈሳዊ ዜማ ሆኖ የተዘጋጀ እንደሆነ ሁሉ ስርዓቱም ካህናቱን፣ ዲያቆናቱንና ምእመናኑን የሚያሳተፍ አተገባበሩም ወጥ፣ ቋሚና ሰንሰላታማ ፍሰት ያለው ስርዓት አምልኮ ነው። ቅዳሴ የክርስቶስን መዋዕለ ስጋዌ ከልደት እስከ እርገት በተግባር የሚያሳይ የሚተርክ ገላጭ አምልኮታዊ ስርዓት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን መስበክ ብቻ ሳይሆን የክርስቶስን ህይወቱን በተግባር በአምልኮት ታሳየናለች። ቅዳሴ የሚቀደስበት ሰዓቱ ራሱ ያለ ምክንያት አልተመረጠም። ብዙ ምስጢር ያለው ነው። የጠዋት ቅዳሴ ከሆነ ከንጋቱ 12 ሰዓት ወይም ከነግህ እስከ 3 ሰዓት ነው። ይኸውም ነክ ወይም ማለዳ ይባላል። በማለዳ ድምፄን ትሰማለህ፣ በማለዳ በፊትህ እቆማለሁ ብሎ ነቢየ እግዚአብሔር ለጸሎትና ለምስጋና በፊቱ እንደቆመ ሁሉ አምላካችን እግዚአብሔር ሌሊቱን በሰላምና በምሕረት ጠብቆ የማለዳውን ብርሃን እንድናይ ስለ ረዳ እናመሰግነዋለን። አንድም አባታችን አዳም የተፈጠረበት ሰዓት ማለዳ ነው። በአምላካችን አርያና አምሳል በመፈጠራችን እግዚአብሔርን እናመሰግነዋለን። አንድም ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ ልብን የሚመረምር አምላክ ለእኛ ለባሪያዎቹ ብሎ በፍጡር አንደበት በጲላጦስ ፊት ቆሞ የመመርመሩን እያሰብንን በጸሎት እንተጋለን። በጾም ወራት የቀን ቅዳሴ ከሆነ ከቀኑ ስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ነው። ይህም የሆነበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የነበረበት ሰዓት ስለሆነ ነው። ስለዚህ ቅዱስ ስጋውን የቆረሰበት ክቡር ደሙን ያፈሰሰበት ሰዓት ነው። ዘጠኝ ሰዓት ቅዱስ ነፍሱን ከቅዱስ ስጋው የለየበት ሲሆን እኛም ስጋው ደሙን የምንቀበልበት ወቅት ነው። ቅዱስ ቤተ ክርስቲያን በቅዳሴዋ ስርዓት የጌታችን ከልደት እስከ እርገት ያለውን ህይወት ታስቃኘናለች። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋናው ይግባው። ለመቤታችን ለንጽሕተ ንጹሓን ለቅድስተ ቅዱሳን ምክንያተ ድኅነት ሆና ለእኛ መመኪያ ጥላ ለሆነችን ወላዲተ ቃል መቤታችን ክብር ምስጋና ይግባት። አሜን።